ሰላም፣ ጤና ስጠለን። ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደርሰናል የአዴ ድራማ ክፍል አርባ ስድስት ላይ ደርሰን ማለት ነው። ውድና የተከበራችሁ ቤተሰብ ፍቅር ዛሬም እንደ ቀጠለች ነው ማለት ነው። ቶንጉለዋን ከሷ ባሰች። ደግሞ አሁን ቤዛ የምትባል ቤዛ አሏት እና ማለት ነው። ቤዛም ብዙም አልተቀበልኳትም ግን እኔ ማለት ነው እና ከፍቅር ይባሰች ይመስለኛል ማለት ነው። እንዲሁም ደግሞ የፍቅር ጎደኛ የፍቅር ተቀጣሪ ወይም ደግሞ ፍቅር ለተንኮል እያመጣችው ናኦል የሚባል ተጨማሪ መተዋል ማለት ነው። እሱ ራሱ ሴቶቹን እያወከ ነው ማለት ነው። ግን በጥፊ ሞቷል ልጁ በጥፊ ያልቆል ማለት ነው እና ለሊ ደግሞ ጎበዝ ጀግና ጎበዝ። እንዴት እንደምታስደስተኝ ታውቃላችሁ። በጥፊ በጥፊ ነው የምጠርጋቸው ማለት ነው። ምስኪን ማናት ቀበጣ፣ ሊዱ ደግሞ ናኦል የሚባል ልጅ አፍኗታል፣ አፍኖ ወስዷታል። እንግዲህ ጉዱ ነው። ዴቪ የሰማቀን ግን እንትና ቶሎ ከተናገረች ቤዛ አይታቸዋለች ማለት ነው። አጋጣሚ ቤዛም ኤላጋ ነበረች። ማናት ቀበጣም ደግሞ ኤላጋ ሄዳ እዛ ማኩርፋ ወጥታ ነበረ እና ቤዛ ተከትላት ነበረና መንገድ ላይ ያው እውነ ስራ ነው ናም ብሎ አታሏት ነበረ። አጋጣሚ ከኤላ ቤት ስትመጣ ወደ ቤት ምሳት መጣ እዛው በዛው ይዟት ሄደ ማለት ነው። እና ስራ ምን እንደሆነ አልነገራትም፣ ቀጥታ ይዟት ሄዱ። የሆነ ቤት ውስጥ ነው አፍኗት ያስገባት ማለት ነው። እርግጠኛ ቤዛ ተከትላለች፣ ቤዛ ታያቸዋለች። ምናልባት ከቤዛ ጋር ቤት ውስጥ ስላልተስማሙ ካን ነገረቻቸው በስተቀር እሷ ለዴቪስ እንዳፈናት ትነግራለች ብዬ አስባለሁ። ያው ተመልሶ ወደ ቤት መሄዱ አይቀርም። ፍቅር ግን የፈለገችው ከቀቦጣ ይልቅ አዴን አዴን ቶሎ እንዲያስወግድላት ወይም ደግሞ ይሄ ሶስት ቀን ውስጥ አዴን ቶሎ እንዲያስወጣት ነው የምትፈልገው ማለት ነው። ከዛ ቤዛ ሁለቱን እንዲያስቀድምላት ነው የምትፈልገው ማለት ነው። ምክንያቱም አዴን ልታያትም ስለማትፈልግ እንደገና ደግሞ ያው በዴቭ ምክንያትም ስለሆነ አዴ ልታስቀድም ፈልገ ነበረ ፍቅር ማለት ነው። ግን ልዩ ተንቀሽ ግዞ ቀበጣ ልጅዋን አፍኗታን ማለት ነው እና ኦል የሚባል ልጅ ማለት ነው። ምክንያቱም ምስጥርን አወጣባ አለው ምስጥርን ሳላወጣብህ እኔ ምልህን እኔ ያዘዝኩህን ስራ ተፈጽምልኛል የብለዋለች ፍቅር ማለት ነው። ስለዚህ ግድ ነው ምስጥሩ ወይም ደግሞ ፍቅር የያዘችው ምስጥር ወደ ሌላ እንዳይወጣበት ልጁ ምንድን ነው የሚያደርገው? ግዴታ ወድም ሳይም ፈቅዶ ማናት አዴን በቃ እንትና ፍቅር ያዘዘችውን ስራ ይፈጽማል ማለት ነው። ስለዚህ እኔ የምታሳዝነኝ አዴ ናት። የምሬ ነው የምላቸው? ያም ሲሄድ ያም ሲመጣ በቃ አዴ ላይ ነው ዲያም ሲ ዲያም መጣ ማዲ ላይ ነውና፣ ያችም ጠምዳታለች። ደሞ ከባርኪያ ፍቅረኛ እንደነበረች ወይ ደግሞ ፍቅረኛ ነበረች ተብላ ራሷ ፍቅር ስለነገረቻት በዚህ ምክንያቱም ጠምዳታለች ማለት ነው። እንደገና ደሞ የቤቱ አዛዥ እኔ ነኝ እያለች ነው። እዚህ ጋር ደግሞ ለሊ ኤላ ድሮም እንደምትወዶ ተወዶ እንደነበረ ለሊ ገብቷታል። ኤላ ግን ያወቀ እንደው በቃ ንጹህ ጓደኛ መስላው ነው መሰለኝ የሆነ ገንዘብ ነገር የሚጠየቀችውን ወይም ገንዘብ ሙፈልጋ ይሆናል የመጣችው ይመስለኛል። ወይ ደግሞ ኤላን ፈልጋ ነው የመጣችው ብዬነው ነው የማስበው ማለት ነው። ምክንያቱም ባርክ የምትወድ አይመስለኝም። ባርክ ምክንያት አድርጋ መጣች እንጂ ባርክን የምትወደው የምታፈቅረው አይመስለኝም። ቤዛ ተብዬዋ ማለት ነው። ችግሯ፣ እሷ ከኤላ ጋ ነች ከኤላ ጋ ደግሞ ምናልባት ወይ ገንዘብ ወይ ደግሞ ኤላን ከለሊ ቀምላ ለራሷ ልትወስድ ወይ ደግሞ ገንዘቡን ለማግኘት ይሆናል የመጣችው ብዬ ነው የማስበው ማለት ነው። ምክንያቱም የሆነ ነገር ቸግሮኛል ምናምን ብላ ኤላን እየጠየቀች ስለነበር ማለት ነው። እናማ ቀበጣ አሳዝናኛለች። ቀበጣ መታፈን የለባትም። ቀበጣ መታፈን ያልነበረባትም ማለት ነው። ያቺን ቤዛ ወስዳት ጥሩ ነበር ማለት ነው። እና አሁን ካልተነቃበት ልጁ ቀጣይ ማን ነው የሚወስደ? አዴን ነው የሚወስዳት ማለት ነው። ምናልባት ቤዛ ከደበቀች ወንድሟ እንደምንም ብሎ ካልደረሰበት በስተቀር ቀበጣን እንግዲህ የሆነ ቤት ውስጥ አስገብቷታል ማለት ነው። ቀጣይ ዳይም እንደምደርስ ወይም ደግሞ ዴቭ እንግዲህ እህቱ ፈለጋ መቼ አይቀመጥም መቼም ቢሆን ማለት ነው እና ባርኮቴ ደግሞ ያው ለስራ ምክንያቱ ሄደዋል። ቤዛ ቤቱን እያመሰች ነው። እንዲሁም ፍቅር አሁን እኔ ፍቅር ዝም ካላለች ወይም ደግሞ ፍቅር ካላረፈች በስተቀር፣ እና አዴም መቼም ሰላም አታገኝም አዴ ማለት ነው። መቼም ቢሆን ማለት እሷ ፍቅር ካልተወቻት መቼም ቢሆን ሰላም አታገኝም። ምክንያቱም አሁን ለምሳሌ በአንዱ ደክማት። አሁን ደግሞ ይሄን ልጅ አመጣችባት ይሄን ልጅ አመጣ። ይሄ ልጅ ደግሞ አንዴ ኩሽና ስትሰራ በኩሽና ውስጥ ይገባባታል። ይሄ ደግሞ በይ ወልሳታ ነው በየሴቶቹ ነው የሚሄደው። ቤዛ ጋር ይሄዳል በይ። እንዲሁም ደሞ ለምለም ደሞ ጎበዝ ናት እሷ በጥፊ ነው የምታጫውላቸው ጎበዝ ናት፣ ወንድ ማለት ነው። እና በነገራችን ላይ ለምለም ሌላ ድራማ ላይ ራሱ ስትሰራ የሆነ እህቷ ጋር ሰራተኛ መስላ ገብታ አይታችሁ ከሆነ ማለት ነው። እህቷ እራሷን አጠብቅም የሆነ በቃ ነቃ አይለች አይደለም። ከባለቤቷ ከስራ ስመጣ እሷ በለበሰች ልብስ በምሰራበት ልብስ ምናምን ነበር የምትለው ና በዛው ነው ባለ ነው የምጠብቀው። ማታ ስመጣ እንደዛው ነው የሚያየት ማለት ነው። ከዛ መጨረሻ ላይ የሆነ ሰራተኛ መስላ ቤታቸው መጣ። ከዛ ባልዩ በቃ ይሄቷ መሆኑን አያውቅም። ግን አንቺ ሰራተኛ አንቺን ትበልጥሻለች፣ ሰራተኛ አንቺን ትጉንሻለች፣ ያለች እንዴት እንደምትለብስ ይህትማ እያለ ሚስትዮን በጣም ጭቅጭቃል ማለት ነው። በቃ እየመከረቻት ምናምን። ከእለታት አንድ ቀን በቃ ራሷን ጠብቃ ራሷን ቀይራ ራሷን ጸጉሯን ተሰርታ ልብሷን ቀይራ ከሚባለው ከውጭ ስመጣ እንድትጠብቅ ምናምን ነገር ትመክራታለች ማለት ነው። ምናልባት እዚህ ድራማ ያያችሁ ከሆነ እንዲሁም ደግሞ ሌላ ላይም በጣም ጎበዝናት ስትሰራ ማለት ነው። እና ጎበዝናት እላችሁ ፈልጌ ነው ማለት ነው። በጣም ሆነ በቃ ድራማ ላይ ትሰራለች። በጣም ጎበዝነች ተውናለች ማለት ነው። እና ደን በእርግጥ ሌላ ሌላ ላይ አሉ በጣም ጎዝናት አዲ ራሱ ማለት ነው። የሆነ ብቻ ህይወታ ያሳዝናል። ግን አዲ ማለት ነው የሆነ ድራማ ላይ ማይቻት በቃ እንደዚህ ተመሳሳይ ነው። ተመሳሳይ የቤት ሰራተኛ ሆና ምናምን የሰራችው ማለት ነው። እና እንዲሁም ደግሞ ፍቅር ራሱ ማለት ነው ፍቅር ራሱ አሁን እዚህ አለቃ ሆና የቤት እመቤት ሆና የበላይ ሆነ። ሌላ ቦታ ላይ ደግሞ ምንድንባልንትል ነው ድራማ የባህላዊ ወይም ደግሞ የፍቅረኛ እህት እንዴት እንደምታሰቃያት ማለት ነው፣ እንዴት እንደምታሰቃያት ማለት ነው። ስቃዋን ፍዳዋን ነው የምታበላት ማለት ነው። አሁን አዴን ፍዳ እንደምታበላት ማለት ነው እና እያንዳንዷ ሌላ ቦታ ላይ ይታወናሉ ማለት ነው። ግን በነገራችን ላይ ድራማ ነው። ያው እኛ ከእነሱ ላይ ክፉንም ደጉንም፣ ጦሩንም መጥፎውንም ከእነሱ ላይ ትምህርቶችን እንወስዳለን። እስካሁን ድረስ እኔ የእነሱ ድራማ ደስ ብሎኝ የማየው ይሄ የሆነ ጋጣ ወጥ የሆነ ድራማ አይደለም። በጣም በቃ በጥሩ ኛታ እየሰሩ ነው ያሉ ማለት ነው። ትምህርት ሰጪ ነገር ሰዎች ተንኮል ቢሰሩባችሁ፣ ሰዎች ክፉ ቢያደርጉባችሁ አንገታችሁን ደፍታስጁ ስንኖሩ ስሰሩ ምቀኛና ሸረኛ ለይቶ ነው ማወቅ። ትግስት የትግስት ጥግ ደግሞ በአዴ ላይ እናያለን። የክፋትን ጥግ ደግሞ በፍቅር ላይ እናያለን። እንዲሁም ደግሞ አሁን ሊዱ ከሷ ላይ የሚማሩን ቀበጥናት ማፋት እናገላለች እንጂ እንደዚህ የቁም ነገር አርጋ አትጨነም ለክፉም ደግሞ ለመስጠት እንትን ትላለች ማለት ነው። እና በሰዎች ፍቅር መሀል ገብተው ለምሳሌ በባልና ሚስት መሀልም ሊሆን ይችላል። በሰው ጋር መሀልም ሊሆን ይችላል። ሰው ገብቶ እንዴት እንደሚያበጣብጣቸው አሁን በማናት ሌሉ ራሱ ለምለምና ሌላ ፍቅረኛ እንደሆኑ እያወቀች ነው የምትሄደው። ይቺ ቤዛ ተብዩ ራሱ አሁን እንደዛ ናት። ስለዚህ በሁለቱም መሀል አንድ ሰው እያወቀ እንደ ገብቱ ነው ህይወታቸውን የሚበጠብጠው፣ ህይወታቸውን ምስቅልቅል እንዲወጣ የሚያደርጉት እንዴት ነው የሚለውን ነገር በእነዚህ በእነዚህ ይሄ ይሄ ያስተምራል፣ ትምህርት ይሰጣናል ማለት ነው። ጥንቃቄና እንዲሁም ደግሞ ሰዎች ምንድን ነው የሚሰሩት ሀሳባቸው ምንድን ነው የሚለውን ነገር በእርግጤ ልብ ሀሳብ ባናውቅም ግን ደግሞ እንደው አይተን እንድንረዳ ራሱ ይረዳናል ማለት ነው። እና ጥሩ ነው የሆነ በቃ አሪፍ ነገሮችን ነው የሚያስተምረው ድራማቸው ልላችሁ ፈልጋለሁ። እንግዲህ የሚቀጥለው ላይ ሌዲዬ ተለቃ ቀበጣው ብትቀብጥ ይሻላታል መቼም ዴቪዬ ወዲያው ነው የሚያገኘት። ወንድም ጎበዝ ወንድም አላት ማለት ነው። እና አንድ ቀን ደግሞ አዴም ዴቪን እንግዲህ እሺ ብለ ተቀብለው የምታስደስትበት ቀን እናፍቃለን። እስከዛ ድረስ እንግዲህ መልካም ቆዩልኝ፣ ቡድና የተከበሯችሁ ቤተሰቦቼ ቀጣይ ክፍል ላይ ደግሞ እንገናኛለን። መልካም ቆይተውንላችሁ